በምወዳት እናቴ መልልሻለሁ፣ አንቺ ተስፋ ቆርጠሽ ሄድልኝ እስካላልሽኝ ድረስ በፍጹም አልተውሽም። በጣም በጣም እጅግ በጣም ከምታስቢው በላይ አፍቅርሻለሁ። እኔም አፈቅራለሁ። ሰላም ሰላም፣ ውድና የተከበራችው ውድ ቤተሰቦቼ ሰላማችሁ ብዝትርፍርፍ ይበልልኝ እያልኩኝ ዛሬም በተወዳጁ በጽናት ድራማ ክፍል አርባ ሁለትን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። የዛሬው ይለያል የዛሬው ይለያል። መግቢያው ላይ እንዳያችሁት እንግዲህ ጽናት የኪራን ፍቅር ተቀብለዋለች። እንግዲህ ዛሬ የደስታ ቀናቸው ነው። አብረው በየቦታው እሷን ቤት፣ እሱም ቤት ምግብ እየተበላ ነው እላችኋለሁ። ውድ ቤተሰቦቼ እንግዲህ ቪዲዮን ተወደዳችሁ ሸር ላይ ሰብስክራይብ ማድረግ እንዳይረሳ እያልኩኝ እንግዲህ ኪራና እምሩ ጽናት ቤት ሄደው ነበረ። ሄደው ምግብ እየበሉ ነበረ። ምግብም እየበሉ እያለ እንግዲህ ኪራ ነው ለእንትና ለእምሩ ውሰጅኝ ብሏት የሄዱት እዛ እዛም ምግብ እየበሉ እያለ አቤት ሙያ ትላታለች። እንግዲህ እምሩ ለጽናት አቤት ሙያ፣ በድንገትም እኮ መተንብሽ እጅሽ ምንም ነገር አይቀየርም ብላ ትላታለች። እንግዲህ ጽናትም ደግሞ አሁን ይሄ ጣፋጭ ሆኖ ነው ብላ ትላታለች። እምሩ ግን እጅሽ ናፍቆኝ ነበር። ኪራ ኮ ነው የወደቀችበትን ልይ ውሰጅኝ ብሎኝ ይዞኝ የመጣው ብላ ትላታለች። እንግዲህ በጣም ደስ የሚል ቀን ነበረ። ከዛ ጽናትም እንደዛ ስትላት እምሩ እንደዛ ስትላት ኪራ ነው እኮ ይዞኝ የመጣው ምናምን ስትላት፣ ችግር የለም ምንም ነገር እንዳታስብ ደህና ቦታ ነኝ ምናምን ትለዋለች። እንደዚህም አይነት ቦታ ስላገኙች በጣም ደስ ብሎኛል ብሎ ይላታል። እንግዲህ እሱም ከዘን አመሰግናለሁ ብላ ትላለች። ሰኒም እንግዲህ በዚሁ አጋጣሚ ምን ትላለች? አይ ምስጋናውን የግል አደረጋችሁት ምናምን ብላ ትለዋለች። ኪራም ደግሞ ሁላችሁንም አመሰግናለሁ ብሎ እንግዲህ ሁሉንም ያመሰግናል ማለት ነው። እንደዚህም እያሉ እየበሉ እየጠጡ እያለ እምሩ ምን ትላቸዋለች? አሁን እኔ ቤት ሄደን አብረን ደግሞ እንበላለን እብላ ትላታለች ትላቸዋለች። እንግዲህ ሰኒ እንኳን እኔ አልሄድም ብላ ነበረ። እንደዚሁ እያሉ እነሱ ሌሎቹ እነምሩ ጽናት ሆነው ሄደው እዛም እየበሉ እየጠጡ እየተጫወቱ እየተዝናኑ ነበረ። እንግዲህ አንዳንድ ነገሮችን ዛሬ በደስታ ቀን ነው፣ ቀናቸውን ያሳለፉት ዛሬ እየተደሰቱ ነበረ። ፍቅር የወረደበት ቀን ነው ማለት ነው። ዛሬ የኪራና የጽናት ፍቅር የወረደበት ቀን ነው ማለት ነው። እንግዲህ እዛም እየበሉ እየተጫወቱ ነበረ እንግዲህ፣ ናሆም ተደስቷል። እምሩም ተደስታለች። የእሷ መምጣት እንግዲህ ለዚህ አይነት ስኬታማ ደረጃ ላይ አድርሷችኋል ማለት ነው ኪራንና ጽናትን የምሩ መምጣት ይኸው ትልቅ ደረጃ ህልሙ እንዲሳካለት እውነትም እውነቱን ነበር ያለቃቀሰው ማለት ነው። ነይልኝ፣ ጭለማ ውጦኛል ብሎ ያለው እውነቱን ነበረ። ይው ብርሃን አወጣችለት እንግዲህ፣ ከጭለማ አወጣችው። በእሷ መምጣት ይሄው እንግዲህ ወዲያ ወዲህ ብላ እንዲስማሙ አድርጋቸ ፍቅራቸው እንዲወርድ አድርጋችኋለች። እንግዲህ በዚህ አጋጣሚ ናሁምን በጣም ተደስቷል። ጽናትዬም እንግዲህ እስታሁን በሆዷ መግለጽ ያቃታትን ፍቅሯን ገልጻለች። እንግዲህ ኪራ እንኳን ሁሌ እንደለፈለፈ ነው ያልሳካ ብሎት ነው እንጂ እሱ እንኳን ሁሌ እንደለመነ ነው። እንዲህም እየተጫወቱ እየበሉ እየጠጡም እያለ እንግዲህ ሰኒ ትመጣለች። ሰኒ መታ ምንድነው ሲያደርጉ የነበሩት አሁን እንግዲህ ጌም እንጫወታለን። ማን ከማን ይምረጥ፣ ተመራረጡ እያለች እንግዲህ ስትላቸው ነበረ። ይህንን ጌም ነው የምንጫወተው ብላ ስትጠይቃቸው እምሩ እንግዲህ እሷን ትነግራቸዋለች። ሰኒ ምን አይነት ጌም እንደሚጫወቱ ትነግራቸዋለች። በዚህ እንኳን እኔ አልሸንፍም ብላ እንግዲህ እራሷን ስታቆራራ ነበረ ማለት ነው። በዚህ አጋጣሚ ይመችሽ ብዬሻለሁ። እንግዲህ እምሩም ናሆምን መርጣለች፣ ከሱ ጋር የምጫወተው ብላለች። እንደዛ ተሆነ ቀሪው ማነው ነው ጽናትና ኪራ ናቸው። ጽናትና ኪራ ደግሞ አንድ ላይ ነው መሆን ያለበት ያለባቸው ማለት ነው እንግዲህ እንደዚ ተሆነ እምሩ ናሆምን ተመረጠች። ኪራ ደግሞ ከማነው ነው ግዴታ ጽናት ኪራን ግዴታ ጽናት ናሆምን ነው የምትመርጠው ማለት ነው። እንግዲህ የወሬ ጽማት ሆኖ ቢኖ ስሮጥ እንግዲህ እንደዚህ ቅርታ ችኩል ችኩል ላልኩኝ እና በጣም ደስ ደስ በሚል ሁኔታ ጌማቸውን እየተጫወቱ እየተደሰቱ ነበር እዚህ ጋር ያሳለፉት። እንደዚህም ሆነው ግን ጌም ተጫውተው ወደ መኝታ ክፍላቸው ሄደው ነበረ። እንደዛም ሄደው እያለ ናሆም በሩን ዘግቶባቸዋል። ያው እንግዲህ ለምንድን ነው የምትዘጉባቸው? ምናምን ስትል ሰኒ አይ ፍቅራቸውን ያሳልፉ አብረው መሆን አለባቸው፣ ምናምን ብላ ነው ያለችው ምሩ። እንደዛም ሆነው ግን በከፍ በገቡበት ክፍላቸው ውስጥ የተመረዘ መድኃኒት ስለጠጡ ሰራተኛቸው፣ አንድነት በእንትና ተልካ፣ በቤቲ ተልካ ከውሃ ውስጥ ቀላቅላ የሰጠቻቸው መድኃኒት ነበረ። እሱን ስለጠጡ ሁለቱም ወድቀዋል። ጽናትም ኪራም ወድቀዋል። ራሴን ራሴን ብለው ሄደው አልጋ ላይ ወድቀው ነበረ። አልጋው ላይ በወደቁበት ሰዓት ግን ሄዶ ነበረ እና ሆም ምንድን ነው ምንድን ነው የተፈጠረው እያሉ ሲጠይቁት ነበር። ምንም ነገር የለም ተጫወታችሁ ነው ወደ ክፍላችሁ የገባችሁት ምናምን ይላችኋል። እሱም ያለውን ነገር ግን በጣም ክፉ ነች ይቺ ሰራተኛ። መጀመሪያም ጠርጥነናት ፈርተናት ነበረ። የፈራነው ነገር ደግሞ ይሄው አልቀረም በትክክል መጣ ማለት ነው። እና መድኃኒት ከውሃው ጋር አድርጋ ሰጥታቸዋለች። እንደሰጣቻቸውም እንድትሰጣቸውም ደግሞ ቤት የላከቻት ለዚህ ለዚህ ነው። ቤቴም ስታወራት ነበረ፣ እንዴት አደረግሽ እንዴት አድርገሽ ነው የሰጥሻት እያለ ስትላት ነበረ ማለት ነው። ለአንድነት አንድነትም እንግዲህ ይህን እያደረገች ያለችው ተገዳ ነው። እንዴት አደርገች ሰጥሽ እያለቻት እዚጋ ቤት እየጠየቀቻት ነበር ለአንድነት እሷ ግን ተወው ጋር ሰጥቻታለሁ፣ ዛሬ ራት ስለሚመጡ እራት አንድ ላይ ሲበሉ ለምን ቡና ውስጥ አልጨመርሽም እያለች ስትጠይቃት ነበር። እንግዲህ እሷ ለምን አላደረግሽም እያለች እንግዲህ ምንቅርቅሯ ስታወጣ ነበረ፣ እስከ መማታት ሁሉ ደርሳለች። ይቺ የሆነች ተንከሲስ ማለት ነው። እና ቤቴም አንድነትም እንደተሰቃየች በቃ ተገዳም እንደሆነ ለብር እየሆነም እንዳለ ገብቶናል። እዚህ ጋ እንግዲህ ናሆም ንድድ ብሎ ኪራን ወይም ሙደጅኝ ወይም ልቀቂኝ እያለ እንግዲህ ተኮሳትሮ እያላት ነበረ። ወይም ተይኝ እንዴት አድርጌ ከልቤ ላወጣሽ እያለ ነበረ። እሷም ደግሞ እኔ መቼም ቢሆን ከልብ አልወጣም፣ እኔ እኮ ወድካለሁ፣ ግን አንተን ምንድን ነው ክብርህን እንዳላወርድ ብዬ ነው። ሰራተኛ አገባ ኪሉካል ብዬ ነው ምናምን እያሉ እንግዲህ እዚህ ጋር ሲከራከሩ ነበረ። እየተከራከሩም እያለ እንግዲህ እዚህ ጋር ፍቅር ወርዷል ማለት ነው። ያለውን ነገር ሁሉ ቃል ገብቶላታል። ምንም ነገር እንዳታስቢ ቃል ገብቶላት እንግዲህ ተሳስመው ተፋቅረው አንድ ላይ ተቃቅፈው እያሉ እምሩና ናሆም ይመጣሉ እነሱም ሲመጡ እንግዲህ የነሱ ሰላም መፍጠር የነሱ ፍቅር መውረድ በጣም አስደስቷቸው እንግዲህ ዋው እያሉ እየተደሰቱ ነበረ። እናንተ ጆሮ ጠቢዎች የት ሆናችሁ እያዳመጣችሁ ነበር? እያለ እንግዲህ ናሆምም እየጠየቃቸው ነበረ። እዚህ ጋርም እንግዲህ ለሰኒ ሄዳ እየነገረቻት ነበረ እንግዲህ ጽናት ፍቅሯን ሰርፕራይዝ አለሽ እያለች እየነገረቻት ነበረ። እንግዲህ ሰኒም የው እንደ ተደሰተች ታውቃለች። እሷም የምትፈልገው ይሄንን ይሄንን ነገር ነው። እዚህ ጋም ግን ለምን ከቡናው ጋር አልሰጥሻቸውም? የት ናቸው አሁን እያለች ቤቴ አንድነትን እየጠየቀቻት ነው። የት ናቸው አሁን ያሉት ምናም ስትል፣ መኝታ ክፍል ናቸው። እንደምንም ብለሽ ቢሆን ሄደሽ ገብተሽ ብቻ ያለውን ነገር አስተካኪ እያለቻት ነው እኔ ፎቶውን ሁሉ ቪዲዮውን ሁሉ አንስቼ እልክልሻለሁ ምናምን እያለቻት ነበረ እንግዲህ አንድነት ለቤቴ ግን እሷ እዚህ ጋር ቤቴ እሳት ለብሳ ለምን ለምትመልስላት መልስ በጣም ተናዳለች እዚህ ጋርም ደግሞ ሰኒና ማነች ጽናት ጽናት ስለ ፍቅሯ በቃ አዲስ ፍቅር ስለሆነ ነው የተውሽ ምናምን እያለቻት ነው። ሰኒም ተውሽኝ እኮ ባዶ ቤት እንደዚህ ነው ታዘብኩሽ፣ ምናምን እያለቻት ነበረ። ግን እሷ መቼም ቢሆን አልተውሽም አዲስ ፍቅር ሆኖብኝ ነው ምናምን እያለቻት ነበረ። እንግዲህ እንዲህም በመሆኑ በጣም ደስ ይላል፣ ተደስተናል። እዚህ ጋም ናሆም ለኪራ እንዴት ነው ታዲያ አዲስ ፍቅር ተሳካልክ? ሆነልክ እያለው እዚህ ጋ እየጠየቀው ነው። አንተ ግን ከመቼው ወዲህ ነው እንደዚህ መካሬ የሆንከው እያለ እንግዲህ ኪራ ናሆምን እየጠየቀው ነበረ። እንደ ጽናት አይነት ሴት ስናገኝ እንዲህ ነን እያለ ነበር። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሆኑልኝ፣ ሰላም ቆዩልኝ። አመሰግናችኋለሁ፣ ወዳችኋለሁ። እንግዲህ ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር ላይክ ሰብስክራይብ ማድረግ እንዳይረሳ እያልን እንግዲህ እዚህ ጋም በጣም ደስ በሚል ሁለት ቅንዶች ሆነው ይኸው ናሁ ምንና እምሩን ደግሞ እንግዲህ እንጠብቃቸዋለን። እየሆነ ያለው ነገር አንድ ላይ ሊሆኑ ይመስላል። እንግዲህ እየተመኙ ነው የጽናትንና የኪራን ምኞት እየተመኙ ነው። ሙሉ በሆን እኔ ሙሉ አይደለሁም እያለች ነው። ሊሆን ይችላል ሙሉ ሊሆን ይችላል። እኔም ላልቅ ስንዴ እያለ ነው እንግዲህ እዚህ ጋር አድነትም እንግዲህ ወይኔ፣ አንችን፣ አሳጣሻለሁ አንችን ማስወገድ አለብኝ እያለች ነው እንግዲህ ውድ ቤት